ኦባማ ፕሬዝዳንት ሆነው ከተመረጡ በየትኛውም መንገድ ቢንላድንን ለመያዝ ቃል ገቡ። ለፕሬዝዳንትነት ስወዳደር በቀዳሚነት የምንፈልገው አልቃይዳን እንደሆነ ጎላ አድርጌ ገለጹ። በጊዜው በምርጫ ቅስቀሳ ላይ አስገራም የተባለውን ንግግር ተናገሩ። ፓኪስታን ኦሳማ ቢን ላደንን ለመያዝ ካልተባበረችና ፈቃደኛ ካልሆነች እኛ እናደርገዋለን። ንግግራቸው ቢንላዲን አፍጋኒስታን ወይም ኢራን ካልሆነ መገኛው ፓኪስታን ነው፣ ፓኪስታን ካልፈቀደች ደግሞ እዚያው ድረስ ዘልቀን እንይዘዋለን ማለታቸው ነው ሲሉ የፖለቲካ ተንታኞች ንግግራቸውን ሰንጥቀው ተነተኑት። ኦባማ ምርጫቸውን አሸንፈው ፕሬዝዳንት እንደሆኑ ለአዲሱ የሲአይኤ ዳይሬክተር ሊዮን ፓኔታ የሲአይኤ ቀዳሚ ሥራ ቢንላዲንን መያዝ እንደሆነ ትዕዛዝ አስተላለፉ። ሲአይኤ ቀደም ሲል ከነበረው የቢንላዲን መዝገብ በመነሳት አዲስ የምርመራ አቅጣጫን ያዘ። አሜሪካ እስካሁን ቢንላዲንን ለመፈለግ የሄደችበት መንገድ ላይ የዚህ ሰው መገኛ አልታወቀም። የቢንላዲን ሰዎች እንዴት ይገናኛሉ? ትእዛዙን የሚያስተላልፈው ማን ነው? እንዴት አድርጎ ማንስ ይቀበላል? በምን መንገድ ለቀጣዩ ሰው ትእዛዙን ያሻግራል? እነዚህን ጥያቄዎች መመለስና ይህንን የግንኙነት መረብ ማሰስ የሲአይኤ ሥራ ሆነ። ይህንን ምርመራ ወደ አዲስ አቅጣጫ የወሰደ የተባለለት ፍንጭ ከጓንታናሞ እስር ቤት ተገኘ። አሜሪካ በሽብር ጠርጥራ ካሰረችው አንድ እስረኛ ምስጢር እንዲያወጣ የተደረገበት ምርመራ ጫናን መቋቋም አቅቶት በተደጋጋሚ አንድ ስም ይጠራል። አልኩዌቲ አልኩዌቲ ይላል ሲአይኤ አልኩዌቲ ወይ ራሱ ቢንላዲን ነው አሊያም ከቢንላዲን ቅርብ ሰዎች አንዱ ነው ብሎ በማመን ይህን ሰው መፈለግ ጀመረ። ችግሩ ግን ይህ ሰው ዋና ስሙ ይሁን አይሁን አይታወቅም። ዋና ስሙ እንኳን ቢሆን አድራሻው፣ ስልክ ቁጥሩ፣ ምንም ፍንጭ የለም። በየትኛው መንገድ ግን ይህ ሰው መገኘት አለበት። በነሐሴ 2010 እንደ ኤውሮፓውያን አቆጣጠር ባልቲሞር የሚገኘው ብሔራዊ የደህንነት መስሪያ ቤት ቢሮ ኮምፒውተሩ ላይ የተጠመደ አንድ ባለሙያ የሆነ ድምፅ ሰማ። እያወራ ነው ፓኪስታን የሚገኝ አንድ ሰው በገልፍ አገሮች ውስጥ ካለ ሌላ ሰው ጋር በአረብኛ ይነጋገራል። የት ነበርክ? ጠፋህብህ። አሁን ምን እያደረግ ነው? በፊት ወደ ነበርኩባቸው ሰዎች ተመልሻለሁ። የሲአይኤ ሰዎች አልኮዌቲን በሞባይል ሲነጋገር ሰሙት። በፍጥነት ድምፅ ወደመጣበት ስፍራ ሳተላይቶች ተነጣጠሩ ይህን ቪዲዮ ፎሎ ላይክ እንደዚህም ደግሞ ሼር አድርጎ